ሰላማችሁ በዘት ይበልልኝ። አዲስ አበባ። አድራሻሽ የት ነው? አድራሻሽ የት ነው ለምትሉኝ ባለፈው አሳይቻለሁ። ብዙ ጊዜ ያሳያለሁ። ዛሬም ላሳያችሁ። ከማሳየቱ በፊት ይሄ ድጋፍ የሚጫን ድጋፍ ነው። ቦታ ስለሌለ ለቀረጻ አህል አስተካክለናል። ይህን እናሳያቸው፣ ከዛ ወደዚያ ነው። ይሄም እንደዛው ይሄን ይመስላል ማለት ነው። ለ ለናንተ ለማሳየት እና መጅልስ ቤቱ ይሄ ይመስላል ለማታወቁት እዚች ጋር የተንቢ አረቢያ መጅልስ የሚል ፖስተር አለ። ገና እንደገባቸው፣ እስኪ ከፍ አድርጊው ይህያ በትልቁ እንዲያውም እንዲታያቸው። እና ቆንጆ ቆንጆ መጅልሶች አሉ። ድጋፎችም አሉኝ። አዲስ አበባ በጣም ብዙ ድጋፎች አሉኝ። ቆንጆ የሚባሉ ድጋፎች ማለት ነው። እንደዚህ አሽገን አስተካክለን ነው እየጫነን ያለ ነው። አብዛኛው አማራ ክልል ስለሆነ የሚያዙት ድጋፍ በእንደዚህ አይነት መልኩ ሰርተን ከዛም በኋላ ደግሞ ከዚህ ባሻገር በመዳበሪያ ደግሞ ድጋሚ አስረን ነው የምንልከው። ምክንያቱም በፓይሱዚ ስለሚቻል ዘይት ወይ የሆነ ፈሳሽ ነገር እንዳይነካው ማለት ነው በንደዚህ አይነት የምናሽገው እና እኔ ብዙ አይነት ድጋፎች አሉኝ ማለት ነው። የግርግታ ድጋፎች በጣም በሚያማምር ሁኔታ በተለያዩ አይነት ዲዛይን አለኝ ማለት ነው። ናት ማሳያቸው ያው ይታያቸዋል አይደል? ከዚያ ደግሞ እንደዚህ ትራስ ብቻ አለኝ። በእንደዚህ አይነት የሚሰራ የሆላቸው ትራስ አለኝ። መካዳዎችም አሉት የዚህ ማጫወቻዎች ማለት ነው። ከላይ አሳያቸው እስቲ እንዲያዩት ማለት ነው። እዛ ያው ከታች ስትመጡ ይሄ ይመስላል ማለት ነው ሱቅዬ። እዚህ ጋር ያለው ገና ደረጃዋን ጨርሳችሁ ከርብ ላይ ነው ያለው። ከዛ ደግሞ አድራሽ ለምትሉኝ ይውላችሁ እዚህ ጋር ይወልሽና ኔ ይሄው ታያቻለ የኮልፌ አጠና ተራ ድልድይ። ይሄው ኮልፌ አጠና ተራ ድልድይ ይሄ አለ አይደለም። ከዛ ያው ይሄ አንድ ህንጻ ነው አንዱን ህንጻ እንደዚህ እንደመጣችሁ እፎይታ የገበያ ማዕከል ይላል ያው ከፈርግ እዚህ ጋር ማየከፍ አድርጊ ይኸውልሽ እ እፎይታ የገበያ ማዕከል ይላል። ከዛ ይኸው ይ ይሄ ድልድዩ ነው ያጠናተራ ድልድይ ነው። ከዛ ይሄ ህንፃ አንድ ህንፃ እንዳለፋቸው ይሄ መንገድ አለ ወደ መስጊድ የሚወስደው። ከዛ ይኸው ይሄ ሲሆን ቀጥታ ስትሪት፣ ይሄኛው ህንፃ ግን የኔ መጅልስ ቤት ነው ማለት ነው። ይኸው የእኔ ሱቅ ይታያል ቀጥታ ከዚህ ከእፎይታ ግንባር ለግንባር እና እታች እቃ ቤቶች አሉ፣ የተለያዩ ረከቦቶች ምናምን ምናምን መሸጫዎች ናቸው። እኔ ሁለተኛው ላይ ነው የምገኘው። የተንቢ አረቢያን መጅሊስ ቁጥር ሁለት ይላል። በየደረጃው ጽሁፎች አሉ፣ ታገኙታላችሁ ማለት ነው። ለምሳሌ ይኸው ላቸው ዝች ጋር ደረጃው ላይ ይታያችኋል። ይኸው ደረጃው ላይ የተንቢ አረቢያን መጅሊስ ቁጥር ሁለት የሚለው እዚህ ጋር ታገኙታላችሁ። ስለዚህ ሁለተኛው ደረጃ ላይ እኔ ይገኛለሁ። ልክ ደረጃውን ጨርሳችሁ ከርቧ ላይ ነው እኔ የምገኘው። ይሄውና፣ እና ኑ ታገኙኛላችሁ ታገኙናላችሁ። እኔን ባታገኙኝ ደግሞ እንደምታዩት ካሚል ይባላል። ይኸው፣ ይኸው ወንድሜ፣ ይኸው፣ ይኸው። እና ካሚል አለ። እንደኔ አርጎ ነው የሚያስተናግዳችሁ፣ እንደኔ አርጎ ነው የሚሰራው፣ እንደኔ አርጎ ነው የሚይዛችሁ። ሁሉም ነገር ከኔ ጋር ይሄው። ይሄ ይመስላል ማለት ነው የስራችን ውጤት እያያችሁ ስለምታዙን ከልብ እናመሰግናለን። እቃ ጭነናል ልንወጣ ነው። ቻው